በሩሲያና በእስራኤል ላይ ያለ ፍጥጫ ወደ ከፍተኛ ደረጃ እየተቀየረ ነው። ወታደራዊ እንቅስቃሴዎች ታይተዋል። የዩክሬን የካርጎ አውሮፕላን በእስራኤል ዓለም አቀፍ አውሮፕላን ቤን ጉሪዮን ላይ አርፎ 12 ሜትር ርዝመት ያለውን ምንም ዓይነት ምልክት የሌለበት ኮንቴነር ሲጭን በመታየቱ ድንጋጤን ፈጥሯል። ሩሲያ እስራኤል ላይ ዝታለች። የመካከለኛው ምስራቅ ውጥረትና ሜዲትራኒያን ኦክቶበር 3 2025፣ የዓለም አቀፍ ማህበረሰብ በመካከለኛው ምስራቅ እየተቀየረ ባለው ውጥረት ተጨንቋል። በሊቫንት ሰማይ ላይ አንድ የዩክሬን ካርጎ አውሮፕላን ምልክት የሌለው 12 ሜትር ኮንቴነር ይዞ በእስራኤል ቤን ጉሪዮን አውሮፕላን ማረፊያ ላይ ተመቷል። ይህ ክስተት የሩሲያን ቁጣ ቀስቅሶታል፣ የእስራኤልን ወታደራዊ እንቅስቃሴ አጠናክሯል፣ እናም በሜዲትራኒያን ባህር ላይ ያለውን ውጥረት ከፍ አድርጎታል። ይህ መረጃም የመካከለኛው ምስራቅ ቀውስን በጥልቀት የምንመረምርበት ነው። ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን፣ በያላችሁበት አለም ዳርቻ ሁሉ እንደምንቆያችሁን። ከላይ ባስደመጥናችሁ መግቢያ ላይ የተመሰረተ መረጃ ልናጋራችሁ ወደናል። ከፍተኛ የሆነ የጂኦ ፖለቲካዊ ውጥረቶች ተከስተዋል። በተለይ ደግሞ በመካከለኛው ምስራቅ፣ ሜዲትራንያን፣ እንዲሁም ሩሲያን ያማከለ ከፍተኛ የሆነ ውጥረት ተከስተዋል። በተለይ ደግሞ እስራኤል ላይ ማለት ነው። ብላድሚር ብላድሚሮቭ ፑቲንም እስራኤል ላይ ዝተዋል። ምን ተፈጠረ የሚለውን ከእናንተ ጋር እንዳስሰዋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬን ከአክሱም ቲዩብ ሰናይ ቆይታ ይሆነላችሁ። የሩሲያና የእስራኤል ግንኙነት በተደጋጋሚ ውጥረቶች ቆይቷል። በሶሪያ የተጀመረው ግጭት በ2010 ዎቹ መጀመሪያ የሩሲያና የእስራኤል አውሮፕላኖች በጎላን ከፍታ ላይ ሲገናኙ የተጠንቀቁ ሚዛን ፈጠረም። ነገር ግን ኦክቶበር 7 2023 የሐማስ ጥቃትና የእስራኤል የጋዛ ወረራ ይህንን ሚዛን ሰበረው። ከ4 ሺህ በላይ የፍልስጤም ሰለባዎች፣ የተደመሰሱ ሰፈሮችና የሰብአዊ ቀውስ ተከተለም። ሩሲያ የምዕራቡን ዓለም ተጽዕኖ ለመግታት ኤስ 400 ሚሳኤል ስርዓቶችን ወደ ያልካለች። ለሂዝቦላ ድጋፍ ሰጥታለች። እናም በተባበሩት መንግስታት የእስራኤልን ፖሊሲዎች ተችታለች። ፑቲን የፍልስጤን መንግስት መፈጠርን ይደግፋል። የትራምፕን የጋዛ ዕቅድ በተገደበ መልኩ አክብሯል። በተመሳሳይ ጊዜ ዩክሬን በሩሲያና በምዕራቡ ዓለም መካከል ያለውን ግጭት በማገናኘት በዚህ ውስብስብ የጂኦፖለቲካዊ ጨዋታ ውስጥ ተጫዋች ሆናለች። ኤኮ 7 ከኪየቭ የተነሳ አንቶቭ ኤ 12 በቤንጎሪዮ አውሮፕላን ማረፊያ ላይ ተመታ። የበረራው መግለጫ እንደሚያመለክተው ከኦዴሳ የተነሳው አውሮፕላን የህክምናና የሰብአዊ እርዳታ መሳሪያዎችን ይዞ ነበረ። ነገር ግን ያ 12 ሜትር ኮንቴነር ምንም አይነት ምልክት ስለሌለው የተጠራጠሩ በርካቶች ነበሩ። በኤክስ ገጽ ላይ የተሰራጩ መረጃዎች እንደሚጠቁሙት ኮንቴነሩ የኔቶ ኤሌክትሮኒክስ መሳሪያዎችን ወይም የኢራን ሚሳኤሎችን ይዞ ሊሆን ይችላል የሚል ነበረ። እስራኤል ኦርቶዶክስ ትእዛዙን የሰጠችው በስለላ መረጃ ላይ ተመስርታ ነበርም። ይህም ኮንቴነሩን ለሂዝቦላ መሳሪያ እንደያዘ ጠርጥራ ነበረም። ሩሲያ ይህንን እንደ ቀጥተኛ ጥቃት ቆጥረዋለች። ፑቲን በክሬምሊን ንግግር የእስራኤልን ድርጊት የምዕራባውያንን ሴራ በማለት ወቅሷል። እናም ምላሽ እንደሚሰጥም ቃል ገብቷል። ይህ ክስተት በሩሲያ በእስራኤልና በኔቶ መካከል ያለውን ውጥረት በእጅጉ ከፍ አድርጎታል። የሜዲትራኒያን ባህር የንግድና የስልጣኔ መንገድ ቢሆንም አሁን የጦርነት መድረክ ሆኗል። የጋዛ እገዳ ከ207 ጀምሮ ለሁለት ሚሊዮን ፍልስጤማውያን ከባድ የሰብአዊ ቀውስ ፈጥሯል። የተባበሩት መንግስታት መረጃ እንደሚያመለክተው ሰባ በመቶ የሚሆኑ የጋዛ ነዋሪዎች ለምግብ እርዳታ ጥገኛ ናቸው። የህፃናት ሞት፣ ረሃብ፣ በሽታው እየጨመረ ነው። በሴፕቴምበር 2025 ግሎባል ሱመድ ፍሎቴላ ይህንን እግዳ ለመስበር ሞክሯል። ከቱርክ ከአውሮፓና ከአሜሪካ የመጡ ተሟጋቾች የህክምናና የምግብ እርዳታ ይዘው ተጉዘዋል። ነገር ግን የእስራኤል ባህር ኃይል ጀልባዎቹን በድሮን እና በኮማንዶዎች ከልክላለች። በኤክስ ላይ የተለጠፉ ቪዲዮዎች እንደሚያ የሚያሳዩት የህፃን ምግብ ሳጥኖች ወደ ባህሩ ተወርውረዋል። ተሟጋቾች ተይዘዋል። ቱርክ በተባበሩት መንግስታት ቅሬታ አቅርባለች። ሩሲያ ደግሞ ይህንን እንደ ምዕራባውያን ጥቃት ወቅሳለች። ይህ ክስተት ደግሞ አለም አቀፍ ተቃውሞን ቀስቅሷል። የኤኮ ሰባት መውደቅ ዓለም አቀፍ ምላሾችን ቀስቅሷል። ሩሲያ በሶሪያ ያላትን ወታደራዊ ተቋሟን አጠናክራለች። የኤስ 400 ሚሳኤል ስርዓቶችን በላታኪያ በማሰማራት እስራኤል በሊባኖስ ላይ የአየር ጥቃቶችን አጠናከረች የሂዝቦላ መሳሪያ መጋዘኖች ኢላማ በማድረግ፣ አሜሪካ የእስራኤል ተሟጋጅ የመከላከያ መብቷን በተባበሩት መንግስታት ደግፋለች። ነገር ግን የዩክሬንን እርዳታ በማጠናከር ላይ ነች። ቱርክ በፍሎቲላው ላይ ባደረገችው ጣልቃ ገብነት ተቆጥታ በኔቶ ውስጥ ያላትን ቦታ ለማስተካከል እየጣረች ነው። ኢራን የሩሲያና የሂዝቦላ ጋር ተጨማሪ ሚሳኤሎችን ለማቅረብ ተዘጋጅታለች። ይህ የኃይል ሚዛን የመካከለኛው ምስራቅን ወደ ትልቅ ግጭት ሊገፋ ይችላል ተብሎ ተፈርቷል። የመካከለኛው ምስራቅ ቀውስ መፍትሄ ይፈልጋል። የኤኮ ሰባት መውደቅ፣ የፍሎቲላ ክስተቶች የዓለም አቀፍ ማህበረሰብን ትኩረት ስበዋል። የተባበሩት መንግስታት በሩሲያ በአሜሪካና በአውሮፓ መካከል በመከፋፈል የሰላም ድርድሮችን ለማስቀጠል ታግለዋል። የሰብአዊ እርዳታ መከላከያ መቀጠል አለበት፣ ነገር ግን የጋዛ አገዳ መፍትሄ ያስፈልገዋል። ለወደፊትም የዓለም አቀፍ ተቋማት እንደተባበሩት መንግስታት በሩሲያ በእስራኤል በኔቶና በኢራን መካከል ያለውን ውጥረት ለመቀነስ መስራት አለባቸው። የፍልስጤን መንግስት ጉዳይ የሰብአዊ የእርዳታ መዳረሻ እና የክልሉ መረጋጋት በተቀናጀ መልኩ መፍትሄ ይፈልጋሉ። በጥቂት ተስፋ ያለው የሰላም ብርሃን በጨለማ ውስጥ ይታያል። ነገር ግን ያንን ብርሃን ለመቀጠል ደግሞ የሁሉም ወገኖች ቁርኝት ያስፈልጋል። በሩሲያና በእስራኤል ያለ ፍጥጫ ወደ ከፍተኛ ደረጃ እየተቀየረ ነው። የዚህ ውጥረት መነሻ አንዱ ጉዳይ ደግሞ ወታደራዊ እንቅስቃሴ መታየቱ ነው። የዩክሬን የካርጎ አውሮፕላን በእስራኤል ዓለም አቀፍ አውሮፕላን በንጎሪው ላይ አርፎ 12 ሜትር ርዝመት ያለው ምንም አይነት ምልክት የሌለበት የሚያስገኝትን ኮንቴነር ሲጭን ይታያል። ይህ ድርጊት ደግሞ የሩሲያን ቁጣ በእጅጉ የቀሰቀሰ ሲሆን የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮ ፑቲን በቁጣ ኦሬሽኔክ ሚሳኤልን ያየ ይቀጣ የሚል ማስጠንቀቂያ ሰጥተዋል። ሩሲያም ለተፈጠረው ሁኔታ የከፋ ወታደራዊ እርምጃ ለመውሰድ እንደምትዘጋጅ ፑቲን ዝተዋል። በ2025 መገባደጃ ላይ የዩክሬን አንቶኖቭ ኤ124 የጭነት አውሮፕላን በእስራኤል ቤንጎሪዮ ዓለም አቀፍ አውሮፕላን ማረፊያ ምንም አይነት ምልክት የሌለበት 12 ሜትር ርዝመት ያለው ኮንቴነር ጭኖ ወደ አውሮፓ ተመልሷል። የክስተት እስራኤልን ለዩክሬን የአሜሪካ ምርት የሆኑ የፓትሪዮት የአየር መከላከያ ስርዓቶችን በመተላለፍ ላይ እያለች ከሩሲያ ጋር ያለው ውጥረትን ከፍ አድርጎታል። የድርጊት እስራኤል በሩሲያ ዩክሬን ጦርነት ያላትን ገለልተኛ አቋም ቀይሮ በሶሪያ የ አሳድ መንግስት መውደቅ ምክንያት የሩሲያ ተጽዕኖ መቀነሱ ላይ እያተኮረ ነው። የሩሲያው ፕሬዚዳንት ቭላዲሚር ቪላዲሚሮ ፑቲን ለዩክሬን የሚቀርቡ የረጅም ርቀት መሳሪያዎችን በተመለከተ ከፍተኛ የሆነ ማስጠንቀቂያ ሰጥተዋል። ሆኖም በቀጥታ እስራኤል ላይ የሚያነጣጥሩ ዛቻዎች እስካሁን ኦፊሻሊ ባይረጋገጡም ይህ መረጃም የክስተቶቹን ቅደም ተከተል በማስረጃ አስደግፎ መረጃዎችን እናም ለክልሉ ያለውን የመረጋጋት ተጽዕኖ ይመረምራል። የጭነት አውሮፕላኑ ክስተት ወታደራዊ ፕሮፓጋንዳ ቢፈጥርም በአሜሪካ የተቀነባበረ የሎ የሎጂስቲክ እንቅስቃሴ አካል መሆኑ እየተነገረ ነው። ሰላም፣ ጤና፣ ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን ሩሲያን ጨምሮ እንግዲህ መካከለኛው ምስራቅ ከፍተኛ የሆነ ውጥረት ተከስቷል። ሁልጊዜም እንደሚባለው እነዚህ ታላላቅ ሀገራት እሰጣገባ ውስጥ ሲገቡ ሌላ ጦርነቶች፣ ሌሎችን የሚማግዱ ከፍተኛ የሆኑ ቀውሶች ይከሰታሉ እየተባለ ነው። አሁንም እንግዲህ በሚኒስትሪ ሚዲያውን ጨምሮ በጣም በርካታ ሚዲያዎች የእስራኤልና የሩሲያን ውጥረት አጉልተው እየተናገሩ ነው። ይሄ መረጃ ምን ይመስላል? ዓለማችንስ ከዚህ በመቀጠል ምን ታስተናግዳለች የሚለውንም እንዳሰሰው አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጌ ኒንግ አክሱም ቲዩብ ሰናይ ቆይታ ይሁንላችሁ። በ2025 የሩሲያ ተጽዕኖ በመካከለኛው ምስራቅ በተለይም በሶሪያ የአሳድ መንግስት መውደቅ ምክንያት በከፍተኛ ሁኔታ ቀንሷል። በተርኪ የተደገፉ ኃይሎች በተካሄደው የታጣቂ ጥቃቶች ምክንያት በታህሳስ 2024 የአሳድ መንግስት ወድቋል። ይህ በሶሪያ የሚገኙ የታርቱስ የባህር ኃይል መሰረት የክሜሚር አየር መሰረት ለሩሲያ መዳረሻ መጥፋት ምክንያት ሆኗል። በጥር 2025 አዲሱ የሶሪያ መንግስት የሩሲያ ምርቶችን በመግባት ላይ እገዳ ጥሎም በ2019 የተፈረመውን የታርቱስ ወደብ አስተዳደር ውል ሰርዟል። በግንቦት 2025 ተጨማሪ ገደቦችን የሩሲያ ወታደራዊ መገልገያዎችን መዳረሻ ገድበው የሩሲያ ወታደራዊ ብሎገሮች የመንግስት ሚዲያዎች ማንቂያ እንዲያሰሙ አድርገዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እስራኤል በሶሪያና በሊባኖስ ያደረገችውን ወታደራዊ እንቅስቃሴ መካከለኛው ምስራቅ ቀን ለመነቅነቅ እንደሆነ ከሷል። ተንታኞች እንደሚገልጹት ሩሲያ በዩክሬን ጦርነት ተጠምዳ በሶሪያ በተለመደ መልኩ መልሶ መግባት ባለመቻሏ እስራኤል በኢራን ደጋፊዎች ላይ የአየር ጥቃቶችን እንድታካሄድ አስችሏታል። ይህ የፖለቲካ ክፍተት እስራኤል በሊቫንት ክልል የበለጠ ነጻነት እንድታገኝ አድርጓታል። ይህም በተዘዋዋሪ በዩክሬን ላይ ያላትን ድጋፍ በመጠኑም ቢሆን እንድታጠናክር ተጽዕኖ አሳድሯል። እስራኤል በሩሲያ ዩክሬን ጦርነት ውስጥ ገለልተኛ አቋም የያዘች ቢሆንም በሶሪያ ውስጥ ከሩሲያ ጋር የወታደራዊ ቅንጅት ለመጠበቅ በመፈለግ ነበረ። ሆኖም በ2025 አጋማሽ ላይ እስራኤል የአሜሪካ ምርት የሆኑ የፓትሪዮት ሚሳኤል መከላከያ ስርዓቶችን ለዩክሬን በማስተላለፍ ላይ መሆኗ ተነግሯል። እነዚህ ስርዓቶች በእስራኤል ተጠንቅቀው የተሰሩ በአሜሪካ መካከለኛነት ወደ ኪየቭ የተላለፉ ናቸው። በሰኔ 9 2025 የእስራኤል አምባሳደር ለዩክሬን ሚካይሎ ብሮድስኪ የፓትሪዮት ስርዓቶችን ማስተላለፍ መጀመሩን አረጋግጧል። የአሜሪካ ተሳትፎ ተጠቃሽን በማድረግ በግንቦት 4 2025 የኒውዮርክ ታይምስ ዘገባ በእስራኤል የተጠናቀቁ ፓትሪዮቶች ለዩክሬን በማስተላለፍ ላይ መሆናቸውን ዝርዝር አቅርቧል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በመስከረም 27 2025 ከእስራኤል የተሰጠ የመጀመሪያው የፓትሪዮት ስርዓት ተግባራዊ መሆኑን አስታውቆ ሌሎች ሁለት በመጸው ወቅት እንደሚጠብቁ ገልጿል። በጥቅምት 2 2025 ዘለንስኪ ስርዓቶቹ የሩሲያ ባለስቲክ ሚሳኤሎችን ለመጥለፍ መልካም እንደሆኑ አመልክቷል። እስራኤል በቀጥታ የጦር መሳሪያ ሽያጭን ትክዳለች። ነገር ግን ስርዓቶቹ የአሜሪካ ምርት ሲሆኑ ለጥገና ወደ አሜሪካ ተመልሰዋል በማለት ሎጂስቲክ ሚናዋን ተቀብላለች። በሰኔ 2025 የተነሱ ግምቶች እነዚህን ስርዓቶች የእስራኤል ቆሻሻ ወይ ደግሞ ጊዜ ያለፈባቸው ሚሳኤሎች ወደ ዩክሬን መዝገብ ተቀይረው የሩሲያ ሻሂድ ድሮኖች እና ኪንዛል ሚሳኤሎችን ለመከላከል መጠቀማቸውን ጠቁመዋል። ይህ ድጋፍ ከኔቶ አጋሮች 2025 ለዩክሬን 35 ቢሊዮን ዩሮ የደህንነት ድጋፍ ከመስጠት ጋር ይጣጣማል። ለእስራኤል ይህ ድርጊት የሩሲያ ምላሽ ሳይቀሰቀስ ለዲሞክራሲ አጋር ድጋፍን ያመጣል። በመስከረም 30 ታዲያ 2025 የዩክሬን የተመዘገበ የአንቶቭ ኤን 124 ሩስላን ወይ ደግሞ ተለይቶ መጠኑ ሲታይ ዩአር 82029 በቴላቪቭ ቤንጎሪዮ ዓለም አቀፍ አውሮፕላን ማረፊያ በሆነ ምንም ምልክት የሌለበት 12 ሜትር ርዝመት ያለው ቡናማ ቀለም ያለው ኮንቴነር ጭኖ በዚያው ቀን ወደ ጀርመን ላይፕዚንግ ሃሌ አውሮፕላን ማረፊያ ተጓዘም። የኦፕን ሶርስ ኢንቴሊጀንስ እንደ ኦኤስአይኤን ቴክኒካል ያሉ ቡድኖች በጂኦ ሎኬሽን ፎቶዎች በኤዲኤስቢ ኤክስቼንጅ የበረራ መከታተያ ውሂብ መሰረት የኮንቴነሩን ጭነት መዝግበውታል። ይህም ከፓትሪዮት ማስጀመሪያና ራዳል ክፍሎች ጋር የሚጣጣ መሆኑን ጠቁመዋል። ተመሳሳይ ኮንቴነሮች ቀደም ሲል በአሜሪካ ጭነቶች ጥቅም ላይ ውለዋል። የኪየቭ ፖስት በጥቅምት 2025 ይህ በረራ የፓትሪዮት ሚሳኤሎችን ይዟል ሲል በአቪዬሽን ተመ ተመልካቾች በዩክሬን መከላከያ ምንጮች መሰረት ዘግቧል። ቮኤሎ ዴሎ ይህን አረጋግጠው በኮንቴነሩ መጠን መሰረት የፓክ ቱ ሚሳኤሎች መተላለፍ ወይ ደግሞ ማስተላለፍ እንደሆነ ገምቷል። የእስራኤል ሚዲያዎች እንደ እስራኤል ናሽናል ኒውስ አውሮፕላኑ መውረዱን፣ መነሳቱን አረጋግጠዋል፣ ነገር ግን በወታደራዊ ሳንሱር ምክንያት የጭነቱን ዝርዝር አልገለጹም። ይህ ክስተት በማህበራዊ ሚዲያ ላይ ከፍተኛ ትኩረትን ያገኝና ያወዛገበ ሆኗል። የተደበቁ የጦር መሳሪያ ዝውውሮች የሚ ዘገባዎችም በሰፊው እየተነበቡ ነው። ይህ እንቅስቃሴ የሩሲያን ክትትል ለማምለጥ በገለልተኛ ማዕከሎች በኩል የሚደረገው የዝውውር ሂደትን ያሳያል። ምልክት የሌለው ኮንቴነርን መከታተል አይቻልም። ምንም እንኳን በንግድ የበረራ መከታተያዎች ታይቶ የቀስቃሽነት ግንዛቤን ቢያስነሳም ሩሲያ በከፍተኛ ሁኔታ ይህንን ጉዳይ ተቃውማለች ነገር ግን በቀጥታ ደግሞ እስራኤል ላይ የሚያነጣጠሩ ጥቃቶች ዝርዝር መግለጫ ባታወጣም ነገር ግን እስራኤል ላይ ዝታለች። የጭነት አውሮፕላኑ መታየት፣ የፓትሪዮት ማረጋገጫዎች በሶሪያ ያጋጠማትን ውድቀት ተከትሎ የሩሲያ ቁጣ በከፍተኛ ሁኔታ ተነሳስቷል። በጥቅምት 2025 ፑቲን አሜሪካ ለዩክሬን የረጅም ርቀት ሚሳይሎችን መስጠቷ የመገናኛ ግንኙነት በከፍተኛ ሁኔታ እንደሚጎዳ እና በአውሮፓ ወታደራዊነት ላይ ፈጣን ምላሽ እንደሚሰጥ አስጠንቅቋል። በተናጠል ኪየቭ እንደ ዛፖሪዥያ ያሉ የኒውክሌር ቦታዎች አቅራቢያ ጥቃቶችን እንዳታደርግ አስጠንቅቋል። ይህም አደገኛ ጨዋታ ብለው ገልጸውታል። በመስከረም 2025 ታዲያ ፑቲን በዩክሬን ላይ ያሉ ማናቸውንም የምዕራባውያን ወታደሮች ተገቢ ኢላማዎች እንደሆኑ አውጇል። ይህም የኔቶ ድጋፍ መስመሮችን ያካተተ ሰፊ ዛቻ ነው። የሩሲያው የውጭ ጉዳይ ሚኒስትር ቃል አቀባዮች ይህንን በመደገፍ ለአየር መከላከያ ማሻሻያዎች ቆራጥ ምላሽ እንደሚሰጡ አስጠንቅቀዋል። ኦፕሬሽን ሚካኤል ወይም ደግሞ በእስራኤል ላይ ቀጥተኛ በቀል ተብሎ የተረጋገጡ መግለጫዎች ባይገኙም አንዳንድ መረጃዎች እንደሚያሳዩት ግን የመጀመሪያውን የዓለም ጦርነት ኦፕሬሽን ሚካኤል 1918 የጀርመን ጥቃት ብቻ ብለው አመልክተዋል። ይህም በመጀመሪያ ዘገባዎች ውስጥ የትርጉም ስህተት ሊሆን ይችላል ብለዋል። ሆኖም በሰኔ 2025 የፑቲን አስተያየቶች በአውሮፓ የድጋፍ መጨመር ላይ ዩክሬን እየተረዳች እንደሆነ ያመለክታል። የሩሲያ መንግስታዊ ሚዲያ የእስራኤል ዝውውሮችን ማታለል በማለት ገልጾታል። የቀድሞ ተከላካይ አቋሟን ከግምት በማስገባት የምዕራባውያን ከበባ ተሰምቶ ኛል በማለት የሀገር ውስጥ ቁጣውን አበረታቷል። ወዲያውም ወታደራዊ እርምጃዎች ባይከሰቱም ተንታኞች ግን እንደሚሉት ወደ ኢራን የድሮን ሽያጭ መጨመር ወይ ደግሞ የሳይበር እንቅስቃሴዎች ያሉ ምላሾች እንደሚመጡ እየተጠበቀ ነው። እነዚህ ክስተቶች የሩሲያ በመካከለኛው ምስራቅ መቀነስ፣ የእስራኤል ዩክሬን ሎጂስቲክ እና የፑቲን ንግግሮች ውስብስብ የባለ ብዙ ወገን ተለዋዋጭነትን ያሳያሉ። የእስራኤል ድጋፍ ቀጥተኛ ባይሆንም በምዕራባውያን የላቁ ስርዓቶች ላይ ያለውን የሩሲያን ቀይ መስመር ተፈታትኗል። ይህም በሱሪያ ውስጥ የሩሲያ እስራኤል ግጭትን መከላከል መስመሮች እየተጨነቁ ባሉበት ጊዜ ተመጣጣኝ እርምጃዎች ሊያመጣ ይችላል። በመስከረም ሰላሳ በቤንጉሪዮ በተካሄደው የፓትሪዮት ስርዓቶች ዝውውር እስራኤል ለዩክሬን መከላከያ ያደረገችው አስተዋጽኦን ያሳያል። ይህም በአሳድ መውደቅ ምክንያት በተፈጠረው የክልል ለውጥ ላይ የተመሰረተ ነው። ሩሲያ በፑቲን የተጋነኑ መግለጫዎችን አያወጣች ነው። ነገር ግን ቀጥተኛ ምላሾች አለመኖራቸው ከሰፊው የኔቶ ግጭት መራቀን ያሳያል። የክስተት የአውሮፓና የመካከለኛው ምስራቅ ግንኙነቱን በእጅጉ ያጎላል አንድ ሰራዊት በረራ የአጋርነት ልውውጥን ሊያመለክት ይችላል። በሚቀጥሉት ሳምንታት በሶሪያና በዩክሬን ያሉ የሩሲያ ወታደራዊ እንቅስቃሴዎችን መከታተል ወሳኝ ይሆናል። ባለድርሻ አካላት የተሳሳተ ስሌት ወደ ሰፊ ግጭት እንዳያመራ የውጥረት መቀነሻ ውይይቶችን ማስቀደም እንዳለባቸው ይታመናል።